ሳምንቱን በታሪክ በዚህ ፕሮግራም የተለያዩ ጀግና አርበኞቻችን ይዘገሩበታል። ሳምንቱን በታሪክ ሰኝቻለሁ ኔ ልካፈራ በያላችሁበት ዓለም ዳርቻ ሁሉ ሰላም ለእናንተ ይሁን እያለን፣ በዛሬው ሳምንቱን በታሪክ ፕሮግራማችን ሎሬት ፀጋዬ ገብረ መድህን እንዘክረው ወደናል። ሎሬት ፀጋዬ ገብረ መድህን ቦዳ ተብላ በምትታወቅ አምቦ ከተማ በምትገኝ ተራራማ አካባቢ በወርሃ ነሐሴ 11 ቀን 1928 ዓ. ም ተወለዱ። በአምቦ ማረገ ህይወት ቀዳማዊ ኃይለ ሥላሴ ትምህርት ቤት ከዚያም ጀኔራል ወንጌትና በአዲስ አበባ የንግድ ትምህርት ቤት በአገር ውስጥ ትምህርታቸውን ተከታትለዋል። በግዕዝ በአማርኛና በኦሮምኛ እየተማሩ ያደጉት ፀጋዬ የኋላ ኋላ ዓለም ያደነቃቸው ገጣሚ ጸሐፊ ተውኔትና ባለቅኔ ሆኑ። ከዚያም በቺካጎ ብላክስቶን በህግ ትምህርት ተመርቀዋል። በ1952 ዓመተ ምህረት በለንደን ከተማ የቲያትር ትምህርታቸውን ደግሞ በሮያል ኮርት ቲያትርና በፕሪስ ኮሜዲ ፍራንሲስ ተከታትለዋል። ያኔ በውጭ ሀገር ተምሮ ወደ ሀገር ቤት መመለስ ኩራት ነበርና እሳቸው ወደ ሀገራቸው ተመልሰው ከ954 ዓ ም እስከ 964 ዓ ም በብሔራዊ ቲያትር በአርቲስቲክ ዳይሬክተርነት አገልግለዋል። ከዚያም በአዲስ አበባ ዩኒቨርሲቲ የቲያትር ትምህርት ክፍልን አቋቁመዋል። በ1960ዎቹ ደርግ አብዛኛውን የቲያትር ስራዎቻቸውን ያገደባቸው ሎሬት ፀጋዬ እሳቸውንም አስሯቸው ነበረ። ሎሬት ፀጋዬ በርካታ ግጥሞችን፣ የቲያትር ስራዎችን፣ የተለያዩ መጣጥፎችንና ዘፈኖችን አበርክተዋል እንደ አውሮፓ አቆጣጠር በሁለት ሺህ ሁለት የብላቴል ሎሬት ፀጋዬ ገብረ መድህን አፍሪካዊ በመሆን ይኮራለሁ ፕራውድ ቱ ቢ አፍሪካን በሚል የጻፈው ግጥም በአዲስ የተመሰረተው የአፍሪካ አንድነት ድርጅት በህዝብ መዝሙርነት ከብዙ ተፎካካሪዎች ልቆ ተመርጧል። በትምህርት እየጎለመሱ ሲሄዱም ደራሲነቱን፣ ገጣሚነቱን፣ ሊያም ሲል ፀሐፊ ተውኔቱን በዋነኝነት በጎልማሳነት ዘመኑ ደግሞ ማህበራዊ ሀያሲነትና የአፍሪካ የሰው ዘር ቋንቋና ባህል ጠቢብነትን አክለውበት እስከለተሞታቸው ዘልቀዋል። ከሐምሌ 14 እስከ 18 ቀን 1989 ዓ.ም በእንግሊዝ ባኪንግ ሃምሻየር ክፍል ግዛት ሃይ ዋይንኮፕ ከተማ ውስጥ በተካሄደው 15ኛው የዓለም ባለ ቅኔዎች ጉባኤ ላይ ፀጋዬ ገብረ መድህን ኤዞፕ የተሰኘው ቅኔዎችን ከማሰማታቸውም ሌላ ስነግጥም ጨለማ እንድል አደረገ በዚህም ዓለም ዳነሽ በሚል ርዕስ ጥንታዊ ጽሑፍ አቅርበዋል። የዓለም ባለቅኔዎች 15ኛ ጉባኤ ፀጋዬ ገብረ መድን በሀገሩ ቋንቋና በእንግሊዝኛም ጭምር ያበረክቷቸውን ግጥሞች፣ ቅኔዎችና ሌሎች የጥበብ ሥራዎችንም በመመርመር ሥራዎቻቸውም የሰው ልጅን እኩልነት፣ ነጻነት ወንድማማችነትና ፍቅርን አበክረው የገለጹ መሆናቸውን ተረድቶ ባለቅኔው ሎሬት የወለሩት የሚያገኘውንና የተከበረውን ባለወይራ ዘለላ የወርቅ አክሊል ሸልሟቸዋል። የሎሬት ፀጋዬ ገብረ መድህን ግጥም መልእክት ጠቅላላ አድርገን ስንመለከተው ሁላችንም አንድ እንሆን ለነጻነታችን የተከፈለው ዋጋና ድል እንዘክር የሚል መልእክት አለው። አፍሪካውያን ነጻነታቸውንና አንድነታቸውን ለመጠበቅ አብረው እንዲሰሩም ያስገነዝባል። አፍሪካውያን እጣ ፈንታችን የቀረጹትን ያሳሰሩን ገመዶች እንጠብቅ ይላል። በምድር ላይ ጽኑ ሰላምና ፍትሕ ይሰፍን ዘንድ የአፍሪካ ወንድና ሴት ልጅ አብረው መስራት እንዳለባቸውም ያስገነዝባል። አንድ ሆነን የምንችለውን ሁሉ ለአፍሪካችን ለእስትንፋሳችን እናድርግ ይለናል። ይህ መዝሙር በመጀመሪያ ለአፍሪካ አንድነት ድርጅት በመዝሙርነት የጻፈው ሲሆን የአፍሪካ አንድነት ድርጅትን የተካው የአፍሪካ ህብረት ሲመጣ ደግሞ መዝሙሩም ሙሉ ለሙሉ ተቀብሎታል። መዝሙሩ በተመረጠበት አመትም የአፍሪካ አንድነት ድርጅት ለዚህ ስራው ለሎሬት ፀጋዬ ገብረመድህን የአፍሪካ አንድነት ድርጅት መዝሙር ሽልማት በሚል ሽልማት አበርክቶለታል። ለእናት ሀገራቸው ኢትዮጵያ የተለየና ጥልቅ ፍቅር የነበራቸው ሎሬት ፀጋዬ ገብረ መድህን ከጥበባዊ እውቀታቸው ባሻገር ሰሚ አላገኙም እንጂ የኢትዮጵያን ፖለቲካ ወደ ተሻለ ደረጃ ሊያራመዱ የሚችሉ ሀሳቦችንም በተደጋጋሚ ሰንዝረው ነበረ። በርካታ አንጋፋ የሀገር ውስጥና የውጭ ጸሀፍትና ባለሙያዎች በብዕሮቻቸው ያሞግሳቸውና የመሰከሩላቸው ብላቴን ጌታ ሎሬት ጸጋዬ ገብረ መድህን ከፍተኛውን የቀዳማዊ ያለስላሴ ስነ ጽሁፍ ሽልማት ጨምሮ በርካታ ሽልማቶችን አግኝተዋል። ባለቅኔው ሎሬት ጸጋዬ ገብረ መድህን ከተለያዩ ግጥሞች በተጨማሪ ከ35 ተውኔት በላይ ደርሰዋል። ከነዚህ መካከል የሚከተሉት ጌጦቹ፣ እሳት ወይ አበባ፣ ግጥምና ቅኔ፣ የዳንሲዩስ ዳኝነት ይሰኛሉ። የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ ፕሮግራም ይህን ይመስል ነበር። ቀጣይ በሌላ ፕሮግራም እስከምንገናኝ ሰናይ ጊዜ ተመኘን። ሳምንቱን በታሪክ በዚህ ፕሮግራም የተለያዩ ጀግና አርበኞቻችን ይዘክሩበታል። ሳምንቱን በታሪክ ስታቅልድበሮ ሲታወሱ